የት ነው ያስካት? ተይዘሃል። አሁን የት ነው ያስካት? መልስ! መልስ! ገና ትቃጠላለህ። ገና ትቃጠላለህ። የት ነው ያስካት? ባህር ላይ፣ ባህር ላይ። ስንት ናችሁ ውስጧ? ስንት ናችሁ ውስጧ? ስንት ናችሁ መልስ! ውስጧ ስንት ናችሁ? ስንት ናችሁ ውስጧ ውስጧ ስንት ስንት ናችሁ? ሰይጣን ነው ሰይጣን ነው። እስካሁን ምን አድርጋህታል? ምን አርጋህታል? እስካሁን ስሙ ያደረጋትን ምን አርጋህታል? እስካሁን አንከራተትካት፣ አንከራተትካት፣ አንከራተትካት

እዚህ ስራ ጀምራ ተበላሽቶ በላሽቸዋለሁ። ምግቡንም ፌል አደረግከው። ቅድም እግዚአብሔር ሲታገር ሰምታችኋል አይደል? የሚበላ ነገር ጀመረ፣ ፌል አደረገ። አንተ ነህ ፌል አስደራጊው። ቀጥ በል፣ ቀጥ በል፣ ቀና በል፣ ቀና በል፣ ቀና በል። ስትቃጠል ማየት አለብን። ቀና በል፣ ቀና ቀና፣ ቀና አሁን አሁን ውስጡ ያስቀመጥከውን ሁሉ አውጣ። ተመልከቱ። ሉክ ሉክ አውጣ። ሁሉንም ሁሉንም አውጣ። አንድ ሳይቀር አውጣ አውጣ አውጣ አውጣ አውጣ አውጣ። አንድ ሳይቀር አንድ ሳይቀር አውጣ አውጣ አውጣ። አንድ ሳይቀር አንድ ሳይቀር። ይሄ ላይዋ ላይ ተቀመጠ የተሰራ የፌለሪቲ መንፈስ፣ የፌለሪቲ መንፈስ እስራት ሁሉ እየተበጣጠሰ ነው። ይቺ ሴት ሴጣን ሊገላት እያሰቃያት የነበረች ሴት ነች። ያያችሁን አይደል? እየወጣ ያለውን ከወጣ፣ አውጣ እሳት እሳት እሳት! ኢን ዘ ኔም ኦፍ ጂሰስ! በል ነፍሷን፣ በል ነፍሷን፣ በል አሁን ነፍሷን፣ በል አዝዣት፣ አዝዣት ነፍሷን በል፣ መንፈሷን በል፣ ስጋዋን በል።

እሳት እሳት እሳት እሳት እሳት እሳት ውስጧ ያለውን አንድ እሳት ታስቀር። አንድ እሳት አስቀር። አንድ እሳት ታስቀር። አንድ መርዝህን ሁሉ ጠቅልለ መርዝህን ሁሉ መጀመሪያ ቮሚት መጀመሪያ የቀረውን ሁሉ ቮሚት ቮሚት የቀረውን በሙሉ የመጨረሻ የመጨረሻ የመጨረሻ ሳዝህ አንድ ጊዜ ትጮህና ዳግም ላትመነስ አንድ ጊዜ ትጮህና ዳግም ላትመለስ፣ ሶስተኛ ስቆጥር ከውስጧ ዘመኗ አለቀ፣ ስራዋ አለቀ፣ ፕሮሰሷ አለቀ። ዳግም ላትመለስ፣ አንድ ጊዜ ጮኸ ትወጣለ። አንድ ሁለት፣ ጩህና ውጣ፣ ሁን በናዝሬቱ በኢየሱስ። አንድ ጊዜ ጩህና ውጣ፣ ጩህና ውጣ፣ ጩህና ውጣ። ልቀቅ አለበት፣ ልቀቅ። ጮክ ብለህ፣ ጮክ ብለህ ጩሁ፣ ጮክ ብለህ ጩሁ ጮክ ብለህ ጩሁ። አንድ ጊዜ ጩሁና ውጣ። የባህር ላይ ዘንዶ፣ የባህር ላይ እባብ፣ የባህር ላይ ክፉ መንፈስ፣ አንድ ጊዜ ጩሁና ውጣ። አይሰማም፣ አይሰማም። ደመቅ ያለ ጩኸት ነው የምንፈልገው። አንድ ጊዜ ጩሁና ውጣ። በኢየሱስ አንድ ጊዜ ጩሁና አሰናብታለሁ። ጩህ። አንድ ጊዜ በናዝሬቱ በጌታ በኢየሱስ ስም ዳግም ላትመለስ ከህይወቷ ላይ አባርሬሃለሁ። ኢን ዘ ማይቲ ኔም ኦፍ ጂሱስ። ይቺ ሴት ነፃ ነች፣ ሀና ነፃ ነች። የምትሰራው ይከናወናል። መንፈሳዊ ዓለም ላይ በተሰጠኝ የነቢይነት ስልጣን ከዚች ቀን ጀምሮ ከመናፍስት እስራት ሁሉ ነፃ አውጥቻታለሁ፣ ፈትቻታለሁ። ይቺ ሴት በሰላም ትወጣለች፣ በጤና ትገባለች፣ ትባረካለች። የተበላ ዘመኗ ሁሉ በጌታ በኢየሱስ ስም ይካሳል። አትሞትም በህይወት ትኖራለች። ምልክት አድርጌባታል። እህታና ቀና በይ ተባረኪ። እንዴት ነሽ? ምን ይሰማሻል? ኢየሱስ ያድና። ደስ እያለሽ ነው። ኢየሱስ ያድና። ምንድነው? ላበላብ ሆነሻል። ከውስጥሽ ሲወጣ ነበር እንደ ልብስሽ ሁሉ አየሽው?

እንዳለ ማለት ነው። ሰው ሊቢያ ላይ ይሄን እንኳን አይሰራም፣ ግን በድፍረት ይሄን ሁሉ እየሰራ ነው ያለው። ይሄው እዚህ ጋር የምታያቸው ጠቅላላ። እነዚህ ሚፌል እያደረጉ ነው ብቻሉት ማለት ነው። ማን ሞክር ነገር የለም ባህር እንኳን ማለት ነው ከአንዴም አራት ማለት ነው ሞክሬ ገንዘብ ተበልቼ ነው ቁጫሉት በባህር እንኳን ለመውጣት። አዋው አየሽ፣ እህቴ እግዚአብሔር ነጻ ወጣሽ። ራስሽን ማጥፋት ትፈልግ ነበር። መሞት መሞት ነው የሚታይሽ የነበረው ምትሰሪ ሁሉ ፌል ያደርጋል። ከዛም ያለፈን በበክሮስ ሰዓት አስሮልኝ ነው ፌል ያደረገብኝ። ይገርምሻል። ይሄ መንፈስ ባህር ላይ ነው ያገኘሽ። የባህር ላይ ስፒሪት ነበረ። የባህር ላይ መንፈስ ነው። የባህር ላይ መንፈስ ነው ያገኘሽ የነበረው እግዚአብሔር ግን ከዚህ ሌዋታን ከባህር ላይ መንፈስ ነጻ አውጥቶሻል። ከዚህ በኋላ ያልጠበቅሽው አይነት መከናወን በህይወትሽ ላይ ይሆናል። አሜን፣ አሜን።